ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። በሁለተኛ የዜና ወጃችን ዳግም የሰዓቱን አበይት እና ምሰበር ዜናዎችን ይዤ ቀርቤ ያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ዘመነ ካሴ ንጉስ ነኝ አለ ብለው ለሚቀባጥሩ በሚል ራሱ ዘመነ ካሴ ምላሽ ሰጠ። ንጉስ ነህ ያላችሁኝ እናንተው ናችሁ፣ እኔ አማራ ላነግስ ነው እንጂ እኔ ንጉስ ነኝ አላልኩም ሲልም ምላሽ ሰጥቷል። በሌላ በኩል አረጋ ከበደም እነ ዘመነ ካሴ እኛን ፊት ነስተውን ከህወሓት ጋር እየሰሩ ነው ሲሉም እነ ዘመነ ካሴን ከሰሱ። አረጋ ከበደ እብዶች ተባልን ሲልም ተደምጠዋል። ከዚህ ጋር በተያዘ ሰበር መረጃዎችን ይዘናል፣ ታደምጡታላችሁ። በሌላ በኩል በአማራ ፋኖ ብሔራዊ ኃይል እንዲሁም በአገዛዙ መካከል የሚደረገው ውጊያም ተጠናክሮ ቀጥለዋል። በሸዋ ግንባር በተደረገ ከባድ ውጊያም ወደ ሸዋሮቢት ሌሊቱን የገቡት የፋኖ ኃይሎች በወሰዱት መብረቃዊ ጥቃት የአገዛዙን ጦር ከባድ ምት ሰዎችም አድርሰውበታል። የከተማዋ ትላልቅ ባለስልጣናትም ጉድ ሆነዋል። የሸዋሮቢት ከተማ ከንቲባም፣ በቀውት ወረዳ አስተዳዳሪና በሌሎች የብልጽግና አመራሮች ላይ የፋኖ ኃይሎች እርምጃ ወስደዋል። ዝርዝሩን ይዘነዋል። በወሎ በተደረገ ከባድ ውጊያም የደሴ ሆስፒታል በቁስለኞች ተጨናነቀም አልብኮላ የአገዛዙ ጥምር ጦር መታጨዱ ተሰምቷል። በአገዛዙ በኩል ከፍተኛ ድንጋጤ የፈጠረ ጥቃት ነውም ተብሏል። በዝርዝር እንመለከ ተመልክተዋለን የጎንደር ፋኖ መካነ ኢየሱስ ከተማ ሌሊቱን ገብቷል ሌሊቱን በከተማዋ በነበረው ውጊያ የአገዛዙ ጦርና የፋኖ ኃይሎች ጉሩም ቦለ ጉሩምቦ መተናነቃቸው ተሰምቷል በዝርዝር እንቃኘዋለን የፋኖ ኃይሎች በጎጃም ሞጣ ድልን ተቀናጅተዋል በርካታ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን የአገዛዙ ጦር አዛዦች ጭምር ተሸኝተዋል በዝርዝር እንመለከተዋለን ህወሀት ትግራይ ክልልን ሀገር ለማድረግ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 ካምሼ ዞን አስራ ስድስት ሰዎች መገደላቸው ተሰማ። አስራ አራት ደግሞ ቆስለዋል ተብለዋል። በቤኒሻንጉል ጎምዘ ክልል ካምሼ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት ስድስት ሕጻናትን ጨምሮ ቢያንስ አስራ ስድስት ሰዎች መገደላቸውን እናም አስራ አራት ሰዎች መቁሰላቸውን ነዋሪዎችናም አንድ የክልል ምክር ቤት አባል መናገሩ ተሰማ። የክልሉ ሰላምና ጸጥታ ቢሮ እንዲሁም ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ሲሉም የጠሯቸውን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂም አድርገዋል። ታጣቂዎቹ በቤኒሻንጉል ጎምዝ ክልል መዥጋ ወረዳ ወደሚገኘው አንገር ሚጣ ቀበሌ በመግባት ጥቃት የፈጸሙት ትላንትና ሲሆን ከንጋት 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሚሳምኔ ነው ተናግረዋል። ታጣቂዎቹ ወደ ቀበሌዎቹ ነዋሪዎች ቤቶች በመግባት ተኩስ መክፈታቸውንም ነዋሪዎቹ ገልጸዋል። ያለምንም ነገር ያለምንም ግጭት 12 ሰዓት ላይ ነው ወደየቤታችን ወደ መጥተው ሰውን መጨፍጨፍ የጀመሩት ሲሉም የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች ሲናገሩም መንግስት ሆነ ብሎ ነው የለቀቀብን፣ ስለዚህ እኛም ልንታጠቅና ልንመክታቸው ይገባል ሲሉም ተናግረዋል። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመረው ጥቃት ቀኑም ሙሉ መዝለቁንም ተናግረዋል። እኚህ ነዋሪ ይቀጥሉና አማራን ተመልክቶም ግድያውና ዘረፋው ከአገዛዙ ሲብረታ ሮበርት ፋኖ ራሱን አቋቁመው እየታገለም ይገኛል። እኛ ቤኒሻንጉሎችም ወደዚህ ልንቀላቀል ይገባል ሲሎም ያለውን ሁኔታም አስረድተዋል። የክልላችንን መሬት ይዞታችንን መነጠቃችን ሳያንስ አሁን ደግሞ በህይወታችን እየተጫወቱ ነው፣ እየገደሉን ነው ሲሎም የቤኒሻንጉል ህዝብ እንዲነቃም አሳስበዋል። ይህ በእንዲህ እንዳለ ህወሀት ትግራይን እንደ ሀገር የመመስረት ምክክር ጀመረም። ከፖለቲካ ፓርቲነት የተሰረዘው ህወሀት ትግራይ ክልልን ሀገር አድርጎ ለመመስረት በትላንትናውና በዛሬው ዕለት በሽሬ ከተማ ህዝባዊ ውይይት ሲያካሄድ መዋሉ ታውቋል። የህዝብ ፍላጎት በወረቀት እየተሰበሰበ መሆኑን የሰነድ ማስረጃም ይጠቁማል። በብልጽግና ኃይሎች ከፓርቲነት የተሰረዘው ህወሀት ከኤርትራ መንግስት ጋር አጋርነት እየመሰረተ መሆኑም ሲጠቆም ሰንብቷል። ሂደቱም ትግርኛ ተናጋሪ ህዝቦች በአንድ አድርጎ ሀገር መመስረት ምክክር እንዳለበትም ሲነገር ቆይቷል። በመሆኑም እነ ደብረ ጽዮን ገብረ ሚካኤል ከሰሞኑን በበርካታ የትግራይ አካባቢዎች እየዞሩም ህዝቡን እየሰበሰቡም ስለ ትግራይ ሀገርነት እያወያዩም እንደሚገኙም ነው የተነገረው። ይህ በእንዲህ እንዳለም ከውስጥ ምንጮች ባገኘነው መረጃም አገዛዙ ሰባት የሰሞንኛ እቅዶችን አውጥቷል። እንደሚከተለውም አቀርባቸዋለሁ። ይህ መረጃ ከውስጥ ምንጮች የደረሰን ነው። አንደኛ፣ ፋኖ ተዳክመዋል፣ እጅ እየሰጠ ነው የሚለውን በሰፊው መስራትና ህዝቡ በፋኖ ተስፋም እንዲቆርጥ ሁለተኛ የጤና ባለሙያዎችን አመፅ፣ ከዚህ በፊት የቤተ ክርስቲያን የካቲት አምስቱን አመፅ ባከሸፍንበት መንገድ አዳዲስ ስልቶችን መቀየስና ማክሸፍ። ሶስተኛ መምህራንን አመፅ ሊያነሱ ወይንም አድማ ሊመቱ ይችላሉ። ስለዚህ ቀድሞ በዞን በወረዳ በመሰብሰብ ለዳይሬክተሮች ጥቅማጥቅም በመስጠት አመፅ ሊያስነሱ የሚችሉትን በመለየት ቀድሞ ማዋከብና ማሰር፣ በተጨማሪም በስብሰባ ብሬንዎሽ የማድረግ ስራም እንዲከወን ሲሉም የብልጽግና ሹማምንት ትዛዝ ሰጥተዋል። አምስተኛም ስርዓት የሆነ ወጣት ለአመፅ ዝግጁ ስለሆነ ወጣቱን የመመልመልና ከፋኖ ጎን እንዳይቆም የማድረግ ስራ፣ ወደ አመፅም እንዳይገባ የማድረግ ስራም እንዲከወን ሲሉ የብልጽግና አመራሮች ትዛዝ ሰጥተዋል። ስድስተኛም ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውንና የሚኒስትሪም ሚዲያዎችን በመቆጣጠር ለዚህም እንዲያግዝ ምርጥ ዘር ማዳበሪያም አቀረብን የሚል ተከታታይ የሚዲያ ዘመቻ ማካሄድ የሚል እቅድም አውጥተዋል። ሰባተኛ ከትግራይ ጋር ለምናደርገው ጦርነት ከህወሀት አንደኛውን አንጃም ደግፎም ሌላኛውን አንጃ መከፋፈል፣ ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፍ ማህበረሰብ ማሳወቅና ማሳየት ህጋዊ ሆነን ከትግራይ ጋር ጦርነት መግጠም የሚል እቅድም አውጥተዋል። ከላይ ያሉትንም እንዲፈጽሙ ከብልጽግና ከፍተኛ አመራሮች ጥብቅ ትዕዛዝ ወደ ታችኛው ተግዳሮት ወርዷል። ወደ ሌሎች ዘገባዎች አልፋለሁ። አርበኛ ዘመነ ካሴ እነሱ ንጉስ ነሃሉኝ እንጂ እኔ ንጉሥ ነኝ አላልኩም አለ። አርበኛው ባወጣው ጽሑፍ የሚከተለውን አስፍሯል። እንደሚከተለውም ምንም ሳልቀንስ ሳልጨምር አነባዋለሁ። እናንተው አላችሁ በማለት ይጀምራል ጽሑፉ። ኢየሱስም በገዢው ፊት ቆመም፣ ገዢውም የአይሁድ ንጉስ አንተ ነህ ብሎም ጠየቀው። ኢየሱስም አንተ አልክ ሲልም መለሰለት። ማቴዎስ 27 ከቁጥር ምንም እንኳን በፍጹም ለንጽጽር ባይቀርብም አሁንም የአብርሃም አምላክ ይቅር ይበለኝ የኔን ስም ከንግስና ጋር አያይዘው ንጉሱ እያሉ ሲለብጡም ንጉስ ነኝ አለ እያሉም ሲቀጥፉም ሁልጊዜም ከላይ በማቴዎስ ወንጌል የተጻፈው ቅዱስ ቃል ወደ አይምሮይም ሩጦ ይመጣል። እኔ የአማራ ንጉስ ነኝ አላልኩም። አማራን ግን አንጋሽ ነኝ። እኔ የትውልዱ ንጉስ ነኝ ብዬም አላውቅም። የትግሉና የድሉ ባለቤት የሆነው ትውልዱም እንዲነግስ የስልጣን ባለቤት እንዲሆን ግን ደም እስክተፋ ህይወቴም እስክትጠፋም፣ እሰራለሁ። እናም ተቺዎቼ ሆይ እናንተ አላችሁ እንጂም እኔ አልወጣኝም አይወጣኝም ጭምር አማራ ግን የደረሰበትን የዘር ፍጅት መክቶናም አሸንፎም ይነግሳል። ከዚህ በኋላ ትውልዱም ዳግም አያሌ ሞኙ ሰው አማኙን አይዘፍንም ሲል አርበኛ ዘመነ ካሴም ለተቺዎቹ አፋቸውን ያዘጋም ምላሽ ሰጥቷል። ይህ በእንዲህ እንዳለም አረጋ ከበደም ዘመነ ካሴ እኛ ልብዶች ናቸው ብሎን ከእኛ ጋር አንደራደርም ብሎም አረጋ ጽንፈኛ ካላቸው ከህወሀት ኃይሎች ጋር መነጋገሩን ተናገሩም። አረጋ ከበደ እኛ እንደራደር ስንላቸው ፊት እየነሱን ከሌሎች ኃይሎች ጋር ይደራደራሉ የሚል የተሸናፊነት መንፈስ በሚታይበት ፊት ሲናገርም ተደምጧል። እኛ ስንናገር የምን ውይይት የምን ድርድር የምን ምንግድግር እብድ ይደራደራል እንዴ? የአረጋ ከበደ አለቆች ፋኖን ደመሰስ ነው አጠፋ ነው እያሉ በሚወሸክቱበት ሁኔታ እሳቸው ደግሞም ፋኖ ፊትነሳን አንደራደርም አሉን እብድ አለን እያሉ ሲናገሩ ይደመጣሉ። አረጋ ከበደ ለምክር ቤታቸው የተናገሯት ይህችን የዘመነ ካሴን ንግግር ነው። በጥያቄ ጀምራሉ። እብድ ይደራደራል እንዴ? ከብድስ ማን ይደራደራል? ስልጣኑን ሙሉ በሙሉ ለአማራ ህዝብ ሊያስረክቡ? ኢትዮጵያ ለዜጎች አለ መስጠት እንደ ጥፋታቸው መጠንም ሊጠየቁ ውል ሊገቡ የስምምነት ፊርማ ሊያኖሩ የሚያደርጉትን ስምምነት ድርድርን በለው ካልተባለ በስተቀረም በስተቀረ ከእብድ ማን ይደራደራል? ጠዋት ቢስማማ ማታ ይረሳዋል። ማታ ማታ እሺ ብሎ ጠዋት ይተወዋል። ይህን በአማራ ህዝብ ላይ ሆሎኮስት የፈጸመና እየፈጸመ ያለ ስርዓት እንደ ሂትለር ቤተ መንግስቱና ምሽጉ ድረስ ዘምተህ በአንተም በራሱም እጅ አጥፍተህ ቤተ መንግሥቱን ትነጥቀዋለህ እንጂ ቁጭ ብለህ አትደራደረው። አሁን በቀጥታ ከአማራ ክልል የጦር ግንባር መረጃዎች ወዳገኟቸው ጉዳዮች አልፋለሁ። በሸዋሮቢት ከተማ ከንቲባም በቀውት ወረዳም አስተዳዳሪና በሌሎች የብልጽግና አመራሮች ላይ እርምጃም ተወሰደ። የአማራ ፋኖ ኃይሎች በወሰዱት ጥቃት የልዩ ኦፕሬሽን ቡድን በሸዋሮቢት ከተማ አስተዳደርና የቀውት ወረዳም አስተዳደር አመራሮች ላይ በወሰደው እርምጃም በርካታም የአገዛዙ ሰራዊት ሙት ሲሆን የሸዋሮቢት ከተማ አስተዳደር ከንቲባም ዘላለም መኮንንና የቀውት ወረዳም አስተዳዳሪ ሳይድን መኮንን ጨምሮ በርካታዎች ቁስለኛ ተደርገዋል። አመራሮቹም በሞትና በህይወት መካከል ይገኛሉ። በትላንትና ሁለት ከምሽት አምስት ሰዓት ተኩል ገደማ ልዩ የኦፕሬሽን ቡድን በወሰደው እርምጃ ከ25 በላይ የብልጽግና ሰራዊት የተደመሰሰ ሲሆን ከሞት የተረፈው ቁስለኛን ለማንሳት ኃይሉን አሰባስበው የመጣው የአገዛዙ ሰራዊት በእውር ድንብር ቁስለኞችን ሰብስበው ይፋት የመጀመሪያ ደረጃ ሆስፒታል ህክምና እንደወሰዳቸውም ተረጋግጧል የሸዋሮቢትና ቀውት ወረዳ የፖለቲካ አመራሮች የተመቱበት የብልጽግና አገዛዙ ሰራዊት ከንጋት 12 ሰዓት ጀምሮ በሸዋሮቢት ከተማ የቤት ለቤት ፍተሻ በማድረግ ነዋሪዎቹንም ሲያንገላታና ሲደበድም መዋሉም ታውቋል ስርዓቱን በማገልገል በህዝባችን ላይ ግፍ የሚፈጽሙ የብልጽግና ተላላኪ ካድሬዎችና የስርዓቱ ጠባቂ ሚሊሻ አድማ ብተናናም የስርዓቱ ተከፋይ ሰራዊት ላይ የምንወስደውን የተቀና እርምጃም አጠናክረን እንቀጥላለን ሲሉም የፋኖ ኃይሎች አስታውቀዋል። ወደ ወሎ ቀጠና አልፋለው የአማራ ፋኖ ብሔራዊ ኃይል አፋ በሃቦ ወሎ ልጅያ ሱኮር የጎፋ ክፍለ ጦር አልብኮ ወረዳ ላይ የብልጽግናን ኃይል ድባቅ መታ። ተጠናክሮ በቀጠለው የህልውና ትጋድሎ ልጅያ ሱኮር የጎፋ ክፍለ ጦር በትላንትናው ዕለት አልብኮ ወረዳ ልዩ ስሙም ነጤ የተባለ ታዳጊ ከተማ ላይ በከፈተው ማጥቃት የመጠነ ሰፊ አድማ ብተና ሚሊሻና ፖሊስ ጥምር ጦር ሞትና ቁስለኛ በማድረግና አስተማሪ ቅጣት በመቅጣት ታላቅ ድልን ተጎናጽፈዋል። በውጊያውም ንስሮቹም ባንዳ ላይ ትኩረት ያደረገ ጥቃት በመፈጸም በርካታ ወዳደር እስከ ወዲያኛው የሸኙ ሲሆን ቁጥሩ ቀላል የማይባል ቁስለኛም ወደ ደሴ ሪፈራል ሆስፒታል ሳለመኔም ጤና ጣቢያ ተወስዷል። ተጋድሎ በጎጃም ክፍለ ጦር ምክትል አዛዥ አርበኛ ኮማንዶ ጌታቸው ማሩም የተመራ ሲሆን ወደ የጎጃም ክፍለ ጦር ቀጠና ነጢ ታዳጊ ከተማ አካባቢ የመጣን የብልጽግና ይል ኃይል አይቀጡ ቅጣት ቀተውት ሰራዊቱን እያንጠባጠበ ወደ መጣበት አስፈርጥጠው መልሰውታል ሲልም መልሰውታል ሲል የጎፋ ክፍለ ጦር ቃል አቀባይ ፋኖ ሱልጣን ዩሱፍ ገልጿል። ይህ በእንዲህ እንዳለም በጎጃም ቀጠናም ድል ተሰምቷል። መብረቁ ተፈራ ብርጌድ ሞጣ ላይ ጀብዱ ሰራም። በዛሬው ዕለት መብረቁ ተፈራ አምስት ሰዓት የፈጀ ውጊያም አካሄዷል ሞጣ ወጣ ብሎ ሙገር ላይ ካምፕ ለመስራት ቆርቆሮ ጭኖም በከፍተኛ አጃቢም የተንቀሳቀሰውን የብልጽግናን ኃይል አራግቦም መልሶታል። በውጊያው 15 የብልጽግና ኃይል ሲደመሰስ አስር ቁስለኛም ተመዝግበዋል። ይህ ቀጠና ለብልጽግና ኃይል ቤርሙዳ የሆነ ቀጠና መሆኖም ይታወቃል። ይህ በእንዲህ እንዳለም ከጎንደርም ታላቅ የደል ዜና ተሰማ። ታላቁ ስቴደንሳ ብርጌድ፣ እንዳቤት ብርጌድ እንዲሁም አምስተኛ ኮርን እየመራም አርበኛ ቢራራ ደምሴም መካነ ኢየሱስ ከተማ መግባቱ ተሰማ። ምሽት ሶሳ ጀምሮም እስከ ሌሊቱም ዘጠኝ ሰዓት የስቴወረዳ ዋና ከተማ ከሆነችው መካነ ኢየሱስ ከተማ በመግባት የአገዛዞን ሰራዊት ጥምር ጦሩን የአረር ማዕበል አዝንበውበታል። አብረክርከውታል። ወሳኝ ያሏቸውን ምሽጎች ድምስሰዋቸዋል ሰዋቸዋል። በሌሊቱ ውጊያም የአገዛዞም ወንበራስ ጠባቂው ኮርቻም በአዴን በአዴን ብልጽግናዎችን ኢላማ ያደረገና የአገዛዞን ዙፋን ጠባቂም ሰራዊትን መሰረት ያደረገ ጥቃት በዴንሳ ልጆች ተፈጽሟል። በዚህ ውጊያ የብልጽግና ኃይል ተጨንቆ አሉኝ ያላቸውን ተሽከርካሪዎች በሙሉ ባውዛቸውን በረጅሙም በአጭሩም በማብራት የአማራ ፋኖን እይታም ለማጥፋት ሞክረዋል። ነገር ግን ጥበበኞቹ የሜጀር ጀኔራል ውባንት አባተ ልጆች፣ የባየው መልኩ ደሞች፣ የፍቃዱ ጓዶች፣ የአይምሬው ጥንቅሹም እስትንፋሶች፣ የኦፒም ሰልጣኞች፣ የአበበ ባለራዮች ሁሉንም የውጊያ ጥበቦች በቢሆን እሳቤም ሰርተውታል። የአገዛዙ ሰራዊት በታላቋም ስቴዲንሳን አንድ አቤት ብርጌድና ተወርዋሪ ኃይሎች ሩሳዊና አካላዊ ኪሳራም ደርሶበታል። ወንበር ጠባቂዎቹ የብልጽግና ወታደሮች የአማራ ፋኖን የመዋጋት የሞራል ልዕልናም የላቸውም። የትኛውም የአገዛዙ ተላላኪ በስነ ልቦናው የተጎዳም ስለሆነ ከነጻነት ተፋላሚዎቹ ፊት የመቆም ወን የለውም ሲሉም የፋኖ አመራሮች ገልጸዋል። ስቴዲንሳ ብርጌዶች የአማራ ፋኖም አብሪ ኮከቦች ናቸው። ይህንን አብሪ ኮከብነት የወረሱትና የተማሩ የነበሩት ከአባታቸው ሜጀር ጀነራል ውባን ታባተ ነው። ሜጀር ጀነራል ውባን ታባተም ከጥር 1 2014 ዓ ም እስከ ሚያዝያ 2 2014 ዓ.ም ተምረት ግዙፉን አማራ ፋኖ ለአራት ወራት አሰልጥኖ በስቴ ምድር ማስመረቆም ይታወሳል። የፋኖ መደበኛ ትግል ከተጀመረ ወዲህም ስቴዲንሳን ሜጀር ጀኔራል ውባንታባተን በደንብ አደራጅቷታል። ስቴዲንሳ ብርጌድ ከውጊያም እስከ ግንዛቤ ትምህርት በደንብ አድርጎ ደክሞባቸዋል። አጥምቋቸውም አሰማርቷቸዋል። ፋኖነትንም ተንፋሽ አድርጓቸዋል። ስቴዲንሳ ብርጌዶች ውባንታባተን በአባ ሲሎም ይጠሩታል። የሜዲን ሰዎች በሆነ ጉዳይ ላይ ሲምሉ በአባይ ሞት ውባንት የሞት ካሉ በቀም አሉ ማለት ነው። በውባንት የትግል መንደር አይደራደሩም፣ ምህረትም የላቸውም። አስታውሱ ወለሃ ጥቅምት 2017 ዓ ምት እነጥንቅሹ ፍቃዴም አበበና መሰል ንቁ ወንድሞቻችን ከግዳጅ መልስ መካነ ኢየሱስ ከተማ ላይ የባባን ትግል የውብ አንተን ትግል የረሳክ አንተ ማነ ፋፍዴን ሆንክ። ተነስሎም ከተሰበሰበው የአማራ ፋኖ መካከል እነ ቆሪጥን ቆራጡን ለይተው አስነስተዋቸዋል። በጊዜውም ቆሪጥ እየተብረከረከች ሳይገባኝና ሳላውቅ ነውና ማሩኝ፣ ይቅርበሉኝ ከዚህ ደቂቃ ጀምሬም ከፋፍዴን ወጥቻለው ስትል መቀባጠሯም የሚታወስ ነው። ቆራጡ ትግሉን ቢከዳም የአባቶቻቸው ልጆች፣ የታላቋም ስቴዴንሳ ልጆች፣ የውባን ተዘሮች ግን የአገዛዙን ሰራዊት አጭደው እየከመሩት ነው። በመጨረሻ የአፋባሃ ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድና መዝገቡ ጮቄ የብርጌድ በጥምረት ውጊያ ድል ተቀናሽተዋል። ከሞጣ ከተማ ወደ ሙገር ቻይና ካምፕ በመንቀሳቀስ ፋኖ ከቦታ ቦታም እንዳይንቀሳቀስ አዲስ ካምፕ ለመስራት ጓዙን ጠቅልሎ ቢወጣም ካምፕ ለመስራት ቀርቶም አስክሬን እንኳን በቅጡ ለማንሳት ሳይችል ከጠዋቱም 12 ሰዓት ጀምሮም እስከ 5 ሰዓት ድረስ በተደረገም እጅ በእጅ ጥምር ውጊያ በጀግኖቹ የመብረቁ ተፈራ ልጆች ግንባሩም ተሰብሮ ተመልሰዋል። በዚህ አውደ ውጊያ የመዝገቡ ጮቄ ብርጌድ ከሰዴ በመንቀሳቀስ ሞጣ ደረቅ ወንዝ አካባቢም ውጊያ ያደረገ ሲሆን መብረቁ ተፈራ ብርጌድ የብልጽግናን ኃይል አርበድ ብዶም 15 ሙት እና ዘጠኝ ቁስለኛ በማድረግ ያሰበውን ሳያሳካም አይቅት ቅጣት ተቀቶም እንዲመለስ አድርጎታል። እጅግ በጣም መናበብ የማጥቃት ወኔና ፍጥነት በተሞላበች በዚህ ውጊያ ለግለሰብ ወንበር ጠባቂም ውድ ህይወቱን እየገበር ያለው የአብይ አህመድ ወን ወንበር ጠባቂ ሰራዊት እንደ በግ መንጋ ከሙገር እየተነዳም ወደ መጣበት ሞጣ ከተማ እንዲመለስም ተደርጓል። ውጊያው የሁለተኛ ተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ ሻለቃ ታዘበው ስዬም፣ እንዲሁም የክፍለ ጦሩ ዘመቻ ላመስግን አለን እንዲሁም የመብረቁ ተፈራ ብርጌድ አመራሮች በጥምረት መርተውታል ስሉ የፋኖ ኃይሎች ገልጸዋል።